ሰላም ጤና ይስጥለኝ ወደ ቻና ላይ ቤተሰቦች የት ናችሁ ጠፍቻለሁ ሰሞኑን ማለት ነው እና ወደ ኢትዮጵያ ለመሄድ እያከበከብን ነው እግዚአብሔር ከፈቀደ እና ዛሬ ምንድን ሆንሽላችሁ የመጣሁት ወርቅ መግዛት በአንችል ወርቅ ብገዙ እኔ እንትን እላለሁ እማክራለሁ ማለት ነው ምክንያቱም እዛ ስትሄዱ ወርቅ ካልገዛችሁ ብሩ ያልቃል። ብሩ ሲያልቅ አብሯችሁ የበላ ወይ ደግሞ ያን ብር እንድጠቀም ያደረጋችሁ ሰዎች ሰው መልሶ እናንተን ይቅር እና፣ ዛሬ ምንድን ነው የማሳያችሁ፣ ብር ወርቅ ይሄ ላይ ካገኘ ማለት ነው ወርቄን አሳያችኋል ወርቅሽን አሳየኝ፣ ስንት ገዛሽ? እንዴት ነው ከየት ነው ካላችሁኝ ማለት ነው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው። ሶስት ሺ አስገቡኝ፣ ሀገሬ ልገባ ስለሆነ ሶስት ሺ አስገቡኝ። ሶስት ሺ ከገባው ወርቄን አሳያችኋለሁ ማለት ነው። ገዝቻለሁ ወርቅ ገዝቻለሁ፣ ግን ዛሬ ብር ማሳያችሁ ማሳያችሁ ማለት ነው። እንዴት ነው? ከመረት ጋር ነው። እዚህ ነው። እዚህ ጋር ኤል የሚለው ፊደሉ ኤል። እንግዲህ ምንድነው? የሰው ስምም ሊሆን ይችላል፣ ላብም ሊሆን ይችላል፣ ሁሉ ነገር ሊሆን ይችላል። ግን እዩ እናንተ በኤል ነው።

እቃ እንኳን ብትገዙ እቃው ይታያል። በጣም ነው የሚያምሩ፣ አይደል? ይሄ ነው አንድ። ሁለተኛ ደግሞ አንድ ላይ ነግራቸዋለሁ፣ ዋጋው ስንት እንደገዛው በትንሽ ብር። ሁለተኛ ደግሞ ምንድን ነው የጆሮ ሮ እዚህ ወይኔ፣ እያያችሁ ላይክ አደርጉ። ብዙዋችሁ ሰብስክራይብ አታደርጉም፣ እያያችሁ ነው ምታልፎት ላሽ ግዴተኛ እኔ ጆሮ ግን እንደዚህ ነገር አይወድም እሺ ቆይ ፀጉር ደሞ ላይት ማለት ግዜ ካደለ ሙ በወቅታክ እንዴት ነው ይሄ ግን ባይኖር ደስ ይለኝ ነበር ግን ያምራል ሙላላ ከዛ ምን ቀረ መሰላችሁ? ይሄ ሳዝ ተሸወድኩኝ። እዚህ ጋር እንትኑ መኖር ነበረበት፣ ግን ይሄ እንደዚህ ይደረጋል። የሚቆልፍልኝ ለማ ጓደኛዬ ሽንት ቤት ገብታለች፣ ሻወሪ እየታጠበች ነው። እንደዚህ ይኸው፣ ግን ያምራል። እና እንደዚህ ያድርጋችሁ ማለት ነው በትንሽ ብር እንደዚህ ያጌጣችሁ፣ ያው በጣም ነው የሚያምረውን ካሜራ ላይ ሆኖ ነው እንጂ እንደዚህ ያጌጣችሁ ስትገቡ ማለት ነው። በጣም አምረው። ይሄ ስንት ግራም ነው መሰላችሁ? 13 ግራም። ይሄ 13 ግራም ነው፣ ኢጣሊ ነው። አናን ቲክቶክ የምትጠቀሙ አናን አናን ቡልቡላ የሚለው ላይ እሷ ላይ ግቡና ዘዙ ዘዙ በተረፈ ይሄን ይሄ ይሄውና ይሄው እንደዚህ ቢታሰር የሚያስርልኝ ቢኖር በጣም ነበር የሚያምራ። ይሄኛው ይሄ ጆሮ የሰባት ግራም ነው ሰባ ድራም ነው የተገዛው። እች ደግሞ ይሄ አርባ አምስት አርባ አምስት ድራም ነው የተገዛው። አንድ ላይ ሁለት መቶ አርባ አምስት ድራም ብቻ በኢትዮጵያ እንዳታስቡት በኢትዮጵያ እንዳታስቡት። ምን አገባች በኢትዮጵያ 10 ሺህ 20 ሺህ ላኩ ስትባሉ 30 ሺህ ላኩ ስትባሉ ለጥ ተደርጎ ይላክለ። ለራሳችን ሲሆን እኛ የመደም ቅመሞች ችግራችን ለራሳችን የሆነ ነገር ሲሆን ሂሳብ እናስባለን። እንዴ አሁን ለምሳሌ ሁለት መቶ ምናምን ድርሃም ባስበው ወደ 9000 ብር ማለት ነው በኢትዮጵያ እ 9000 ብር 9000 ብር ኢትዮጵያ ልገዛ ይችላል። ግን ኢትዮጵያ ዘጠኝ ሺህ ብር አውጥታችሁ አትገዙ፣ አትገዙ። ዘጠኝ ሺህ ድሮ ወርቅ የሚገዛ ነበር። አሁን ግን ወርቅ ተወዷል። በነገራችን ላይ ወርቅም ገዝቻለሁ፣ የምታምር ወርቅ ገዝቻለሁ። እግዚአብሔር ይመስገን። እንግዲህ ሰባት ዓመት ሙሉ የተቀጠልኩበት ይሄ እጅ አይታችኋል ቢመቼ ማለት ነው። ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ ወርቅ። ከዛን የቆምኩበት ደግሞ ይሄ መርገጫ እግሬ የለም። ሰባት ዓመት ሙሉ ቀይ የሆነውን ማለት ነው እሱን ጫማ ይሻለ። ወደፊት እግዚአብሔር ከፈቀደ ለግሬ ጫማ ወርቅ አሰራለሁ። ምክንያቱም ምኞት ነው፣ የተመኛችሁን ስለሚሰጣችሁ። ስለዚህ ወርቅ ጉትቻ ያምራላ። ብዙ አልወድም ያመኛል፣ ጆሮዬን ግን እኔ ያመኛል። ይሄ ራሱ አሁን ዛሬ እየቆሰለብኝ ነው። አሁን ላውልቀው። ስለዚህ ሰብስክራይብ አድርጉ። እቺ ባስረና ባሳያችሁ ደስ ይላል ነበረ። ሀገራችን ላይ ገብተን ደግሞ በሰላም በጤና የገዛነውን የምንለብስ፣ የምንኳኳል፣ የምንቀመጥ፣ የምንረጋጋ የሆነ ከሁሉ በላይ የአረብ ሀገር ሴት የምትረጋጋ ያድርገን፣ ያረጋጋን ሁላችንን እግዚአብሔር አምላክ ትንሹን ትልቅ ያደርግልን የለፋ ነውን ለቁም ነገር ያብቃለን። በሌላ ቪዲዮ እስከምንገናኝ ድረስ አሁን ቶሎ ቶሎ እመጣለሁ። ሰብስክራይብ ላይክ በማድረግ እናንተም ቤተሰብ ሁኑ። አሁን በስራ ላይ በተለያዩ ነገር ላይ ለዩቱብ ደግሞ ምን ያስፈልገናል ላላችሁት ማለት ነው። እሱም ቪዲዮ እሰራላችኋለሁ። ምንም ያስፈልግ ነገር የለውም። ዩቱብ የሚያስፈልገው ስልክ ነው። ቅድሚያ መዘጋጀት ነው። ትንሽ ስለሚያደክም፣ ትንሽ ማንበብ አንደኛ፣ ትንሽ ማንበብ የምንችል ልጆች ሊሆን ግድ ነው ማንበብ የምንችል ሁለተኛ፣ ደግሞ ስልክ ነው። ሶስተኛ ምንድን ነው ስልክና ስልክ ለኢትዮጵያ መብራቱ ሄሌቱ ያስፈልጋል። እሱን ሀገራችን ይዘን እንግባ፣ ማይክ ይዘን እንግባ። በተረፈ ደግሞ ምንም የሚያስፈልግ ነገር የለም ዋይፋ ነው። ዋይፋችንን የአመትም ሆነን ቶሎ ብለን በወር በወር መሙላት የለብንም። ወይ የአመት ወይ የሁለት አመት በአንዴ ሞልተሽ ከዚህ እንዴትሽ በዚህ ብር ማለት ነው። ከዛ ወዲህ መስራት ነው ዩቱብ። ከሁሉ በላይ ግን መዳም ቤት ያላችሁ ልትሄዱ ቀናችሁ ያልደረሰ ልጆች እንትን አድርጉ፣ ዩቱባችሁን አሁንኑ መዳም ቤት በመዳም ዋይፍ ሰአት የሚያስቸግረው ሰብስክራይብና ሰብስክራይብ ይገኛል ሰአት ምክንያቱም የዚህ ሀገር የምንሰራው ቪዲዮ ስለማይታኛ የእርስ በራሳችንን አናይ፣ ሌላ ኢትዮጵያ ውስጥ ያለው ከባ ምናምን ስለምናይ ትንሽ ሰዓት ነው የሚያስቸግረን። ሰዓት ደግሞ የሚሰሩ ልጆች ካገኛችሁ እና እንደዛ ነው። ሰዓት ነው ትንሽ የሚያስቸግረው። እርስ በርሳችሁ ቪዲዮ ከተጨዋወታችሁ ይሰራል ማለት ነው። በዚህ ከፈለግን እንግዲህ ወደፊት ጉሩብና እናደራጃለን ። ችግር የለውም። እኔ ስረጋጋ አገሬ ስገባ የዩቱብ የመስራት አላማ ያላችሁ የመዳም ቅመሞች ጉሩብ እናድርግና ድሮኛ ዩቱባችንን ያሳደግነው ወይ ደግሞ ሰዓት የሞላ ነው በግሩብ ነው። ጉሩብ ላይ በመደራጀት ዩቱባችን ቪዲዮችንን እርስ በርስ በመጠያየት ሰዓታችንን እንዲሞላ አድርገናል። እና የዛሬው ቪዲዮ እንይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ነው። ሰላማችሁ ብዝት ይበል። ባይ ባይ።